ሰላም ጤና ስጥልኝ። የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች፣ የዕለቱን ዜናዎችን ይዘን ቀርበናል። ዜናዎቹን በዝርዝር እናሰማለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራሳ ሞራ ወብነህ ሶስተኛ ኮር ባደረገው እልህ አስጨራሽ አውደ ውጊያም በጠላት ኃይል ላይ መብረቃዊ ጀብዱን በመፈጸም ታላቅ ድልን እንደተጎናጸፈም የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ራሳ ሞራ ወብነህ ሶስተኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ኢንጂነር ጻዲቁ አለል ገለጹ። ኮሩ በሚያስተዳድራቸው ቀጠናዎች ጠላት በብዙ አቅጣጫ የገባ ቢሆንም የራሳሞራው ሞራ ውብነ ሶስተኛ ኮር ስቦ በማስገባት በቆረጣ ሲያደቀው ሰንብተዋል። አሁንም ጠላት በከበባ ውስጥ ይገኛል። ከራሳሞራው ሞራው ሶስተኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦሮች በጥምር ከህዳር 7 ቀን 2018 ዓ ም ከህዳር 8 ቀን 2018 ዓ ም ድረስ ጥራይና ከምትባል ንዑስ ወረዳ የገባውን ሲያደባዩ ሰንብተዋል። በዚህ ማስደማሚ ውጤት ተገኝቷል። በቀን 9 2018 ዓ ም ደግሞ ከዳባት ወደ አጂሬ ከአጂሬ ወደ ዳባት በሚወስደው መንገድ የዳባትና የአጂሬ ጠላታች አረቡር ቀበሌ ላይ አመራር ተቀብሎ የዳባቱን ወረዳ ተቀብሎ ወደ ዳባት የአጂሬውን ወደ አጂሬ ሲመልስ ረመጦቹ የደጃች አያሌው ብሩ ክፍለ ጦር ሰራዊት አቦ ገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖና በኦራል ሲጓዝ ከነበረው አረመኔው አራዊት ሰራዊት በሲኖ የተጫነውን አረመኔውን ደም ጠጪ የአብይ ወንበር አስጠባቂ አራዊት ሰራዊትን ሙሉ በሙሉ በቦምብ አጋይቷል። በኦራል የነበሩትም ከነመኪናቸው ከጥቅም ውጭ ሆነዋል። ኦራሏም ከደረሰባት ከባድ ጉዳት የተነሳ ከጥቅም ውጭ ሆና ኦራሏን በሌላ ሲኖ እየጎተቱ እንደወጡም ታውቋል። የአገዛዙ ሰራዊቶች በዚህም ከሁለት ቦታ ላይ በደረሰባቸው መብረቃዊ ጥቃት ከባድ ድንጋጤ ውስጥ ገብተው ወደ እርስ በርስ ሽጉቻም ተሸጋግረዋል። በደረሰባቸው መብረቃዊ ጥቃት ከ30 በላይ ሲሞት፣ ከ20 በላይ ደግሞ ከባድ ቁስለኛ አጋጥሞት እያላዘነ ወደ ዳባት ተመልሰዋል። አሁንም አጅሬ ከምትባል ከተማ ላይ ከባድ አውደውጊያ እንደቀጠለ ነው ሲል አርበኛ ኢንጂነር ጻዲቆ ዋለልኝ የራሳ ሞራ ውብነት ሶስተኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጿል። ይህ በእንዲህ እንዳለ ደግሞ ከወገራ ዳባትና ደባር ቀጠና በነበረው በፋኖ ስም በተጓዥና በባለ ሀብት እንግልት እገታና ዘረፋን ለማስቆም የተቻለው የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝም የራስ አሞራው ሶስተኛ ኮርና ዳግማዊ ቴድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር በጋራ በወሰዱት ከህዝብ ጋር የምክክር ዘመቻ ሌባን ማጽዳትና ከእውነተኛ የፋኖ ታጋይ በመለየት የአካባቢውን ጸጥታ ማስከበርና የህብረተሰቡን ሰላም ማስከበር በሚል ርዕሰ ጉዳይ ላይ የተቋም የኮርና የክፍለ ጦር አመራር አባላት በተገኙበት የመድረክ ውይይት መካሄዱን ኮሮቹ ገልጿል። በፋኖ አመራሮች የቀረበው ሀሳብም ሌባው ከህዝብ ስለሚደበቅ ችግሩን ለመፍታት የእርምጃ አካል እንዲሆን ህብረተሰቡ ሌባውን በማጋለጥ እንዲተባበረን እናሳስባለን፣ ሲሉም በህብረተሰቡ በኩል ደግሞ የስራ ክንውን ብቻም ሳይሆን በእናንተ በኩልም የተጣላን ታጋይ በሽምግልናና በቆየው አባታዊ ምክክር በመመካከርና በውይይት ችግሩን በመፍታት የሚጨፈጭፈንን ጠላት በአንድነት በጋራ እንድትታገሉ ሲሉም አሳስበዋል። ከእኛ ገር ጎጥየ ነው በቀደምና የዚህ ተወላጅ ነው። የዚህ ሀገር ተወል መቼም ሁላችን የዚህ ተወላጅ ነን። በቃ የሀገሩ የኢትዮጵያው ተወላጅ ነን። እነሰሞን ጣሰው እነ ሞላ ጣሰው ምንም የማያውቁት ምስኪኖች ብር ቢጠፋቸው ሁለት ሁለት መክፈሉ ተብለው በጎቻቸው ተነዱ አረ መከራችን አንተ ምን እናድርግ እንዴት እናድርግ ለሻለቃው እንጩህና እንዲያወረኛችን እነሱ ቢጠብቁን እንዴት እናድርግ ማልዳ በተስቻ ስንመካከል አርፍደናል ጨንቆን መሄጃ ጠፍቶናል ስለዚህ ብርጌዳችሁን እናንተ ታውቁታላችሁ ከብርጌዱ ጎሎ ወቶ ያደረ ማን ነው የማን ሻለቃ ነው ስለዚህ የእናንተ ጥበቃ ያስፈልገናል ለኛ ለገበሮቹ እናንተ ብላችሁታል እናንተ ጨው እንጀራ የላችሁም። ከኛ ቤት ግን ብናገኝ እናበላችኋለን፣ ብናጣ ደግሞ ተኝታችሁ አራችሁ አመስግናችሁ ወጥታችሁ ትሄዳላችሁ። እናንተ እኛ ስንረዳችሁ ነው እናንተ ትግሉን የምታቋቋሙት። የኛ ልጅ፣ የኛ ወንድም የምንወልደውም ወደ እናንተ ይከተላል። እኛም እንከተላለን። ለነገር ግን እንዳንከታተል አበታትኖናል። አንዱም የሚያበታትነን ደም የሚባል ነገር አለ። ቢገደል ቢገደል መጨረሻ የሌለው በቃ ስለዚህ እንዳላችሁት ማቆም አለበት፣ መታረቅ አለበት። ሽማግሌና የሃይማኖት አባቶች አልጠፉም፣ ይታገላሉ። ይህን ሀገር የውማር እያውቃል። ይህን ሀገሩን በሙላው ሽማግሌ የባለ እግዚአብሔር፣ የማርያም ያነ ቀርቶ ሐሙስና ሰኞ፣ ማክሰኞ ነበር የሽማግሌ ቀጠሮ። አላዳርሰው ቢል ሮብ እና ዓርብን ጨምሮ እየሸመገለን ያለሽም፣ ታራቂ ግን አይገኝ እምቢ እያለ አሁን ደግሞ ይህ ባለ ደም ሊታረቅ የሚችለው በእናንተ ትእዛዝ ተጥፎ እገሌና ገሌ ብላችሁ ትእዛዝ ጻፉ። እንወ የሽማግሌ ለማስታረቅ ወደኋላ ይል አሁንም ትግሉ ከቀጠለ ጠበኛ መኖር የለበትም። በባንድ ነው መግጠም ያለበት። በቃ ጠበኛ መኖር ቂመኛ መኖር የለበትም። አሁን በዚህ በልደታ አላጋቡትና ከነገር ጀምሮ ይታረቅ፣ እንታረቅ። ያልተገዳደልነ ሰዎች አንገናኝም። ሁሉም ተጠቋቁረ ሊሆን ይችላል። ለነገሩ ግን አሁን አብረን ቁጭ ስንል አዲ ማረብን። ስለዚህ ይህን ብርጌዳችሁን አጠናክሩ። በእናንተ አተጠናከረ የማይያዝ ነገር፣ የሚያመልጥ ነገር ስለሌለ ሁሉም ሰው በፋኖ ነው እየተመራ ያለ። አሁን እኮ በአንድ በኩል በእናንተ አሁን በየር ነው፣ በየመንገዱም እያወራን ነው። ምንድን ነው ዳኝነቱ እኮ አሁን ነው ያለ ዳኝነቱ። በእርሻ በኩል ደንበርና ደንበር የገጠመው የአባትና እናት እቃ ሲያፋጅ የነበረው በአንድ ቀን ፍትህ እየተሰጠ እኮ ነው በፋኖ። ለምሳሌ በደርሁ ያለው በደርሁ፣ በጠዋት ያለው በጠዋት፣ በሚባለው በሚጾ ያለው በአርማጮ የሚሆን በኪንፋስ እየተሰጠ ያለ ፍትህ፣ አሁን እኮ ነው ፍትህ እያገኘን አለ። በአንድ ቀን ነው ቁርጥ፣ ጭቅጭቅ የለ በቃ ስንል ለነገር። ግን ይቺ ግን በእናንተ ተበክሎ በስመ ጠጉሩ ነቅሶና የእናንተ ልብስ ለብሶ ማታ የሚሰረክቱት ሰዎች ባለ መሳሪያ ስለሆነ፣ በቀደም እነ ብርጨ ጨቅሎቹን አቅፎ ተኝቶ ባለቤት የለሽም ባለቤቱ እዚህ ዓለም ተለይታለች የልጆቹን አዝኖ ከተኛው ላይ እነገ እንዲያው እንዲያርገ ግልብጥ አደረጉ አመሬት የለ ምን የለ የአባት ሽማግሌ 82 ምናምን አረ 85 ምናምን ሆኖታል። በቃ ታውቁታላችሁ። አንተ እንዲበለነ እንዲበለነ ቅድም እንዳለ ነገ ለቤተሰብ ነገ ለቤተሰብ ተሸፋፍኖ ምናምን ሚባል ነገር አለ። ቤተሰብ መቼም የሌለው ሰው የለም። ለነገሩ ግን ይሄ በቀደም ወጥተው የነበሩ እነማን ናቸው ተብሎ በእናንተ ቢያዛው ይወጣል። ግን ይቅርታ ነው ደግሞ እንደተባለው ይህን አሁን ቀደም የሰረቀው ሰው ይቅርታ ሆኖ አሁን ቀደም የሰረቀው ወጣት ይቅርታ ብሎ በአንድ እስቲ እንታገድ፣ በቃ አጥብቆ ከሆነ አጥፍቻለሁ፣ አዎ ተሳስቻለሁ፣ ነገሌ ጋር ብዬ መቼም ልታይቶ ይኸው እንምራለን እያላችሁ ነው። በዚህ ምረቱ ነው። ለእንግዲህ ግን እርምጃውን እናንተ ጠበቅ ያለ እርምጃ ወሰዱበት። አሁን እንደዚህው እናንተ እስካሁን ቀደም እያላችሁ ስትመጡ እስካሁን ብዙ ሰው መሽሞት ሞት ብንሄድ ነበር፣ ሰው መሽ ይጋደል ነበር። እንደዚህ ስብሰባ ወሮንተሽል ቢሰጥ ምክንያቱ እየተገለጸ ቢሆን እኮ እንደዚህ ብዙ ጉዳት አይመጣብን። እንደዚህ የሚለቀው ሰው እኮ አይለቅብንም ነበር። ስለዚህ ግን እና የእናንተ መሰጌት እኛንም አስፈልቷል። ቤተሰቡንም የራቀውን ቤተሰብም የነበረውን ቤተሰብ ሀብታም ከሌለ የሀገሪቱ ውበት ሀብታም ነው። ሀብታም ከሌለ የሀገሪቱ ውበት የላትም። እናንተ ደግሞ ይህ አማራ ያጠቃ ደግሞ ሀብታም ከሌለው መራመጃው በዜት ነው በዛለው

በረ እያደለበ እየሸጠ ነበር በግ እያደለበ እየሸጠ ነበር ብዙ ብር ግፋቤ ለአስር ሺህ ብር በበላይ መያዝ ጥፋቱ ነው አላውቅም አስር ሺህ ብር በበላይ መያዝ የሚያለማው እናንተን የሚያበላው እኛን የሚያበላው የሚያጠጣው እንግዳ የሚያስተዳድር እንዲህ አይነቱን ማርያምን የሚዘክረው አርሶ አደር እንዳለማውን ብዙ ሀብት አላስፈለገም ሀብት ያላቸው ሰዎች ለቀዋል በቃ አሁን አማራ እንደ አማራ እየተደገፈ ነው ልክ ትክክል የእንስን ሙላችሁ ልኮንን አይደለም ዛዲያ አማራ ጠመንጃ ለምንድን ነው የሚወረስ? እና አማራ በስፍን ትግሬ ሄደው ዘምተው እኛ በበቀደም ተደብድቦ አንድ ሽማግሌ አብራራውን አምጣ ተብሎ አብራራውን ተቀምጦ ሄደ ቄስ የሚደበደብበት። ዛዲያ አማራ ከሆነ እንደ አማራ ታገል መባል አለበት። አረጀ ደግሞ ለልጁ ማስረክብ አለበት እንጂ አማራ ጠመንጃ ለምን ምን ይወረሳል? ወደ ብልጽግና ግና ደ በዚህ ተደራጅቶ የተቀመጠው ሰው ስለዚህ እንግዲህ እናንተ ታውቁታላችሁ ለወደፊቱ ይውላ ማን እንደሆነ በማን ይነግዳል። ግን በአውሮቹ ነገሌ ነገሌ ይላል በቃ ግን ያን ያልተሰበሰበ ወጣት ነው። ዝም ብሎ ህፃን አባቱ እየተለየ ነው እንደሚያደርግ እንግዲህ አውሮቹ ነገሌ ስማችሁ የሚታወቀው ሰው ደና ያደርጉ። እንዲያውም በእነሱ አሁን ድጋፍ ሆኖ ከተማ ላይ ይደው እያደሩ ተራ በተራ በዚህ በእናስልቆ ያለው ተራ በተራ ትንላል። ወዲያ ማዶ በንጉስ ያለው ተራ በተራ እነ ማርየም ተራ በተራ አሁን ነፍስ ገብቷል። እንደዚህ ነው ከተጠረለፈ መንገዷ ከተያዘሽ ቁልፏ ከተያዘሽ ይህ ሌባ ሰርክቶ ሲመጣ ይያዛል። ከመንገድ አንዱ ከተያዘ ደግሞ አምስቱ ስለሚያዘልቀው በዚህ ብኩል ሁሉም ባለመሳሪያ አለ። ባለመሳሪያውን አጠናክራቸው ብንጠባበቅ እኛም ጥሩምባችን ነፍተን ብንወጣ የተሻለ ነው። ጨርሻለሁ። እናመሰግናለን። እሺ፣ እናመሰግናለን። ያው መቼም ወንድሞቻችን አርበኛ ወርቁ ዘገየም በተሻለ መንገድ

ዋብሎ ጉር ስናት ለገበሬ እሱም ሁሉ ትታችሁ ለዚህ ጊዜ መስጠታችሁን በጣም ነው የምናመሰግን። አባቶቻችን ጠቅለል ሲል እኔ በሌላው መንገድ ሳይሆን በጣም ደስ ካሰኘኝ ነገር የአርበኛ ጥናፉ አባት አርበኛ ሆነው ራሳቸው አርበኛ ጮማው እኔ በጣም ላደንቃቸው እወዳለሁ፣ ባላባቱም ሊያውቅላቸውም ይገባል። ዛሬ ተደብቆ መግደል ተራ ነው። ሰውን ለማበላሸት ቁጭ ካለበት ተስቦም ተስለክልቆም አደጋ ሊደርስ ይችላል። ግን የአጥናፉን ታሪክ ላለማጥፋት የተሰራው ስራ ቀና ነው። በማወቅ ይሁን ባለማወቅ የተሰሩት ስራዎች የአጥናፉን ስም ከፍ እንዲልና፣ በታሪክም እንዲነሳ ከአጥናፉ ከታገለው ይልቅ ጮማው እና እነማር የታገሉት ትግል ከፍተኛ ነው። እንደ ሰው ግብዝ ነው። ዝም ብለው ሌላ ችግር ውስጥ ሊገቡ፣ ሁለተኛ ይገሉት ነበር ማለት ነው። ምክንያቱም ሂሳብ አወራረዱ አዛ በኋላ ተራ የግለሰብ ጉዳይ ሆኖ ቀረ ማለት ነው። ሀገራዊ መሆኑን ያስተማረን ግን አባታችን ጮማ፣ አሁንም ፈቃደኛ ሆኖ እርቁ እንዲፈጸምም ከገዳይ ይልቅ የሟች ቤተሰብ እርቁ እንዲፈጸም ፈልገው ወጣት ተቋሙን ትግሉን መፈለግ ስጦታውን ቢሆን በጣም እኔ ለማድነቅ እወዳለሁ። እንደሚባለውም አይደለም እዛ የሚባለው ሌላ ነው። እኔም ስዕል የሌላ ነው። መቼም ራቅ ብላችሁ ስትሰሙ ሌላ ነው፣ ቀረብ ሲል ደግሞ ሰውን ባለበት ስታገኙት ፈቃደኛ ሆኖ ይገኛል። እና ይህንት ግን ከሁለትም ከሶስትም ከፍሎብን በተሳካ ሁኔታ የተባለውን የጋራ ጠላት እንዳንገፋ ትልቅ ምክንያት ሆኖ ነው የነበረው። አሁን ግን ወደ ጫፍ በመድረሱ በጣም ደስ የሚል ነው። ነገሮችን እስካሁን ካደረጋችሁት በላይ አሁንም የሚጠበቅባቸው ነገር ይኖራል። ሽማግሌ የሚያስቀምጡት የተባለው መንገድ በአንድ ቀን ሁሉ ላይ ይከናወን ይችላል። በሂደት፣ በደረጃ በደረጃ የሚያስተካክሉት ነገር ሊኖር ይችላል። ይሄንም እንድትተባበሩንም እንድታግዙንም ጭምር የሟች ቤተሰብ ትናንት መጦ ወንድማችን አመልክቶ ነበር። ነገር ግን ያንተን ጉዳይ እነሱ ይዘውትም ስለነበር ሁሉን ጠቅለል አድርገው በእነሱ ጉዳይ ያለውን እነሱ ይዘዋል። በዛኛው ጉዳይ ያለውን ደግሞ እነዛኛው ስለሚፈጁ አንተ እራሱን የቻለ ፈጅ ይዘህ መቀመጥ ስለማይጠበቅብህ አባሉ የሚገባውን የሟች ሁኔታ እንደ ተቋም ይዘዋል። ከገዳይም ደግሞ የሞቱ ደግሞ እንደዚሁ ጠቅለል አድርገው በመሪያቸው አማካኝነት ስለሚቀር ማስታወሱ ጥሩ ነው። ይዘንልሃልም ያው በተቋም ባሰራር ስለሆነ እንትን ያለው ከዚህ በኋላ ደግሞ በአሰራር ያልቃል። ቃል አባቶች የሚያስቀምጡት ነገር ይኖራል። ይህን በማድረጋቸው እናመሰግናለን። እንዲያጥር ግን የእናንተ መልስና አቅርቦትም ትልቅ ሚና ይኖረዋል። አመሰግናለሁ። ለሀገር እንደሆነ አውቀነዋል። ለሀገር እንደተረፍነም እንደምንተርፍ አውቆ መቀመጡ ሰላም አሰግናላለ አመሰግናለሁ። እንዲሁም ደግሞ ከባላባቱ ይልቅ ወገናችን አባታችን ነው። ግን ከቦታ ቦታ ተጉዞ መጥተው አርበኞቻችን ወንድሞቻችን ይህን ግፊት አድርገው ለማስተካከል መጨረሻ ግብና ውጤቱን ማየት አለብን ብለው ራብና ጥማት ሌላ የሀገር ሌላ ስራ እያላቸው ያን ስራ ትተው ይህን እኛን ዳንድ ግለሰብ ወርዶ ምሬት ላይ ለመስራት ለመጡ ወንድሞቼ እግዚአብሔር ክብር ምስጋና ብለው ነው ምለው። ስለዚህ እንግዲህ የኛ ችግር ትናንትናም ቢሆን ከነስጦታው ጋር ሽማግሌ ባላባት፣ አተን ገልጋይ፣ አተን መካሪ አተን ነው። የሁሉ ፍጥረ የክፍተት የተፈጠረብን ነው። ከተፈካከርንና ከተጣላነ ሀገር ያውቃል። ሀገር የሚያውቀው መቼ ነው ስንል፣ እዚህ ነሐሴ ሶስት ይመስለኛል አንባዬ ላይ በትምህርት የተዋፍነውና ሰባት ቦምብ ሲጥሉብን እዛ ላይ መስሁትን ከፍለን ከጨዋታ አንከባለን ወጥተን ስንመጣ ሀገሩ ያውቋል ማለት ነው። የዛ በፊት የስልክ ድውወላ የጎበዛ ለቃ የመሆን መሰዳደብ ነበረ መገፋፋት ነበረ። ያ ሁኖ ግን ቦምቡ እንደወደቀ ሀገር ያውቃል። እንዲሁ ቄስ መስቀል ይዞ ግፊት አድርጎ ማስታረቅ ነበረበት። እኛ ካልጎሰጎስ ነው ወይም በዳይ ወይም ተበዳይ የባካችሁ ሀገር አድን ብሎ መናገር ነበረበት። ያው ያ የግላችን ችግር ስላለና ግፊት ለማድረግ እንደ ሀገር ተቋም አልያዝነም ነበር። ይህ ክፍተት የፈጠረብን ትንሽ የኛ ገልጋይ ማጣትም ነው ማለት ነው። ያ ሁኖም ግን ደግሞ በገልጋይ ማጣት ወንድሞቻችን አተናል ያጣ ነው። እኛ አጥናፉ ማለት እንደ ሺህ ሰው እንጂ እንዳንድ ግለሰብ አይደለም ያጣ ነው ማለት ነው። ስሙ ብቻ እንዳርበኛ አባታችን፣ እንደነመሳፍንት እንዳርበኛ እንደናራጋው ስሙ ብቻ ይቀመጥና ይበቃን ነበር ማለት ነው። ከትግሉ እንኳን ትግሉን አጠዋጥፎ የትም ደረጃ የሚያደርሰው ወንድማችን ተኩሶ የሚመታው ስሙ ብቻ ራሱ እስከ ጎንደርና በትንሽ ጊዜ ኦፕሬሽን ለትልቅ ደረጃ ያደርሰናል። ያቀኑ ትልቅ ወንድማችን አተናል ማለት ነው። ይጸጸታቸው። ስጋውን አልበሉትም፣ ደሙን አልጠጡትም። በሀገር ጉዳዩን ሲያስቡት ያዝኑም ይሆናል አይዘኑም ይቀር። ያው እንግዲህ ሁላችን የተጎዳ ነው እንደ አማራ ማለት ነው። ስለዚህ ስንጎዳ ግን ሆኖ ሆኖ እኛ ወንድሞች፣ አባቶች እንደው የምንነገራችሁ ነገር ትግልም ብቻ ነው የምንፈልገው። አሁን እንደ ትግል እንጂ እንደ ግለሰብ ወርደንም መታገልም ግለሰብን መበቀልም አንፈልግም። የህዝብ አደር አለብን። ግለሰው ነገ እንደወርደን እንደ አንድ ግለሰብ የምናገኝበትና የምን ጠይቅበት ምን ጠይቅበት ነገር ሊኖር ስለሚችል ያደርሰናል። ስለዚህ የተሰራብን ግፍ በደል ግል የነሱ ከምንም በላይ ከሀገር የሌለ ግፍና በላይ ግፍ በደል ሲሰሩብን ነው ቆይተዋል። የሰሩት ምንድን ነው? አንደኛ ከመንግስት ጋር ተሳስረው እንግዲህ ሰው ወንድማችን ያሳጡት ያንን ተርካ አስረው ነው፣ መንግስት ጋር ኮንታክት አድርገው ነው እሱ መተው ነው። በ29 እዚያ ላይ ስንዋጋ ወር ስንጠብቅ መገልገል እየቻለ ያልቻለበት ምክንያት ነው ድጋሚ የገለጽኩት። ሁኖ ሁኖ ግን በእኛ በመጣላታችን አጥናፉና ማርየ፣ ስጦታውና ገብሬ ብለን በገጠምንበት ሁኔታ ግን ብዙ ግለሰቦች ተገድለዋል፣ ቆስለዋል፣ ደምተዋል፣ ተሰውተዋል። የተወዳችሁና የተከበራችሁ አድማጭ ተመልካቾች፣ ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ ብላ መረጃ እስከምንገናኝ ጤና